አሁን ባለንበት አሁን ባለንበት ጊዜ ማለት ነው፣ የቤት ዕቃ የምንገዛበት ብር ድሮ ከአምስት አመት ከስድስት አመት በፊት ቦታ መግዛት የምንችርበት ቤት ነው። አሁን የቤታችን ሙሉ ዕቃ እናሟላ ካርን ማለት ነው ለምሳሌ ሶፋ፣ እንዲሁም የክችን ታብኔት፣ የምግብ ጠረጴዛ፣ ቴሌቪዥን ስታንድ፣ ስቶቭ እንዲሁም ደግሞ በጣም በጣም በጣም በጣም የገረመኝ ነገር ደግሞ የልብስ ማጠቢያ ማሽን እና እንዲሁም ደግሞ ፍሪጅ አድርጋችሁ እነዚህ ዋና ዋና ነገሮችን ንግዛ ብትሉ ማለት ነው። ኢትዮጵያ ውስጥ ድሮ ቦታ የምንገዛበት ወይም ደግሞ አይዶን መኪና የሚገዛበት ብዬ ነው ማስበው። ምክንያቱም እኔ አስታውሳለሁ ሁለት ሺ አራት ነው አምስት ላይ ሰማኒያ ሺ ብር አንዱ መኪና ሲገዛ ባይን አይቻሉ፣ የምታምር መኪና ኢትዮጵያ ውስጥ ማለት ነው እና አሁን ግን ያለንበት ጊዜ በጣም ውድ ነው። በጣም ማለት ነው። ሰላም እንዴናችሁ? ውድ አገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። ዛሬ በሌላ ቪዲዮ፣ በሌላ ርዕስ መጥቻ አለው። የዛሬ ቪዲዮ እንግዲህ ከጠቀማችሁ እስኪ የሆነ ነገርም በዛው ሀሳብ ሸል ለማድረግ ነው የመጣሁት። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሀሳቤ ከተስማማችሁ፣ ደግሞ ልክ ነች ብላችሁ ካሰባችሁ ላይክ በማድረግ ቤተሰብ ሁኑ። እንግዲህ ሰሞኑን እቃ በጣም እየጠየቅኩ ነበረ ራሴ እንደዚህ ሚዲያ ላይ ሳይሆን በጣም እቃ ለመግዛት እየጠያየቅን ነበርና ያው እንዳልኳችሁ ሶፋና ምግብ ጠረጴዛ ቀብድ ከፍዬ እያሰራው ነው። ሌላው ደግሞ ይቀጥራል እና ልነጋችሁ የምፈልገው ነገር በጣም የገረመኝ ነገር ኢትዮጵያ ውስጥ ድሮ ማለት ነው በትንሽ ብር ቦታ መግዛት ይቻል ነበር። አሁን ግን እቃ የቦታውን ዋጋ ይዞታል፣ እና ተስፋ መቁረጥ የለብንም። በእርግጥ እነዚህ የምታዩቸው ሶፋዎች የእውነት ነው የምላችሁ ሰባ አምስት ሰማንያ ሺህ ሽብር አሁን ይሄ ሶፋ የምታዩት በቡኒው 75 ሽብር ብር ነው ሌሎቹ የመጨረሻ ዋጋ ሀምሳ ሽብር አለ 50 ሽብር ሶፋ አለ በእርግጥ ግን ያን ያህል የቤታችሁን ውበት አይሰጠውም ከዛ ውጭ የመጨረሻ ላይ ስልሳ አምስት ሽብር የዚህን አይነት ሶፋ ሆኖ በሰማያዊ ፈልጌ ነበር 65 ሽብር ግን አልወደድኩትም በምፈልገው ዲዛይን ሌላ አጠቃላይ እንዳልኳችሁ ሰውየው ከምግብ ጠረጴዛ ጋር ከአጠቃላይ ዋጋ ተነጋገርን፣ እየሰራልኝ ይገኛል። ኪችን ታብኔት ያው በምትፈልጉት ሜትር ከሃያ ማለት በአንድ ሜትር ከሃያ ወይም በሜትር ስለሆነ ሜትር 2000 እስከ 1700 ብር ነው። እነዚህ ጠረጴዛዎች እስከ 25 እስከ 30 ሺህ ብር ናቸው። የእንጨት ሆነው ግን አራት ሶስት ወንበር ያለበት ማለት ነው። መብራት እያንዳንዱ እያንዳንዱ በጣም ውድ ነው። ይሄ የምታዩት የእቃ ማጠቢያ የሀገር ውስጥ ነው። 8000 ብር ነውና በጣም ገርሞኛል እኔ። እውነት ለመናገር ደማችሁን መጠጥ የሚያደርገው ገና ቤት ለመስራት ስታስቡ ነው። እና እኔ ያው ብዙ ነገር ቤቱን ስሰራ እውነት ለመናገር ያን ያህል ብዙም አልከበደኝም ነበረ ታቃላችሁ። ምክንያቱም ቤት ሲባል ትልቅ ነገር ስለሆነ ለቤት የምታወጡት ገንዘብ በጣም ደስ እያለ የነበር ሳወጣ የነበረው። ለቃ ግን በመቶ የሚቆጠር ብር ሳወጣ በጣም ነው የከበደኝ፣ ያመመኝ ማለት ነው። ምክንያቱም በቃ ለቃይ ለቃ ይሄን እስከምር ድረስ እና የእውነት ነው ምላችሁ በዚህ አጋጣሚ ፎቅ የምትሰሩ ስደት ዓለም ላይ ሆናችሁ ፎቅ የምትሰሩ ፎቅ የምትገነቡ ከዛም ከዛም በላይ የምትሰሩ ሰዎች ልጆች በጣም ነው ማደንቃችሁ። በጣም እኔ እንግዲህ የጭቃ ቤት ነው ግን ይሄን የጭቃ ቤት ለማሳመር ያልሄድኩበት በቃ በጣም ነበረ በቃ ብዝብዝ ያደረገኝ ለማስተካከል ብዙ ነገር ምናምንና፣ ከዛው ልክ ደግሞ እንደዚህ ቤቴን አሳምሬ ብዙ ነገር አድርጌ በዛው ልክ ደግሞ እቃ ለማሟላት በምትፈልጉበት አይነት ብር በምትፈልጉት በአቅማችሁ ራሱ ለመግዛት ማሬምን ነው የምላችሁ። አንድ ዕቃ ሀያ ሺህ ከሀያ ሺህ ይሄ ሀያ ሺህ ምናምን እንዳልኳችሁ ሀያ ሺ ምናምን እንዳልኳችሁ መብራት ነው አንድ ቆንጆ መብራት ልግዛ ካራችሁ ሀያ ሺ ምናምን ነው እንጂ እና ደግሞ የእቃ ማጠቢያ ኩሽና ላይ እቃ የምታጥቡበት ምን ይባለው እሱ የሀገር ውስጡ ስምንት ሺ ብር የውጩ አስር ሺ ብር። በቃ እነዚህ ናቸው መብራቶች ምናምን ናቸው ሀያ ሺ እንዲሁም ደግሞ አስር ሺ ሶፋ፣ የምግብ ጠረጴዛ በጣም በጣም በጣም የእንጨት ራሱ ሆኖ ባለስድስት ወንበር የእንጨቱ ነው ማለት ነው ማሪም ነው ምላችሁ፣ ስንት እንደ አምስት ሺህ ብር እና እንዳልኳችሁ እኔ ሰውየው ደንበኛም ስለሆነ ከዚህ በፊት ባለቤት እየሰገም የሚያውቀው ስድስት ሲያልቅ አሳያችኋለሁ። ከፈለጋችሁም እንግዲህ ኮሜንት ላይ አስቀምጡልኝ። እኔ ያዘዝኩት ላሳያችሁ ስኩት፣ ይሄንን ሶፋ እና ይሄንን ጠረጴዛ ነው። ጠረጴዛው ይሄ ራሱ ሁኖ በሶፋው ጨርቅ ከረር ነው የማሰራው። አጠቃላይ መቶ አስር ሺ ብር ነው ሰውየው የሰራልኝ። ሌላም ሌላም ነገር ከሰረማዝህ ብዬ ያው ባለቤትም ሰረ የሚያውቀውን ደንበኛ ስለሆነ ነው። በዛ ላይ ደግሞ በእንጨቱ ደግሞ በስድስት ወንበር በእንጨት ከሆነ ከሶፋው ጋር መቶ ሺ ብር። እኔ ግን ይሄኛውን ሰረመረጥኩ ነው። ትንሽ ማቴሪያል ይጨምራል ብሎ አስር ሺ ብር የጨመረብኝ ማለት ነው። እና በእነዚህ ወንበሮች በእንጨቶቹ ማለት ነው መቶ ሺ ብር ከሶፋው ጋር። ይሄ የምታዩት ደግሞ እስቶ ስርሳ ሺ ብር ነው። ሶስቱ በጋዝ ነው የሚሰራው፣ አንዱ ደግሞ በመብራት ነው። ኢትዮጵያ ታውቃለች፣ በጋዝ የሚሰራ በረት ህክም የሚሰራ ነገር አለ ማለት ነው። እና ውዶችዬ፣ እንዳልኳችሁ እቃ በጣም ውድ ነው። እነዚህ መብራቶች እንግዲህ በጣም ውድ ናቸው፣ አሁን የመጡ ፋሽኖች ስለሆኑ ሁሉም ያ የድሮው በነገራችን ላይ ከድሮ ጋር አይተናነስም ሂሳቡ ማለት ነው። አሁን የድሮ ተፈልጎ አይገኝም፣ ግን የድሮዎቹ አሁን በድሮ ስታይል ይሄ ሀምሳ ሺህ ስድሳ ሺህ ያገኛሉ። በቃ ዘበት ነው። በቃ እኔ አሁን የመረጥኩትን ሶፋ ስጠይቅ መጀመሪያ መቶ ሀያ ሺህ ብር ያለን ሰውየው ማለት ነው። እና ተከራክረን ምን ብለን ነው ከዛ ከዛ ምንም ሊቀንስ አልቻለም። ዘጠና ሺህ ብር፣ ሰማንያ ሺህ ብር እያደረግን ያስቸግረን እንደ አጋጣሚ ደንበኛ ሰው ያገኘን ነው ማለት ነው። እና ውዶችዬ፣ እንግዲህ እኔ የምነግራችሁ ነገር ቢኖር ፈጣሪ ብርታቱን ይስጣችሁ ማለት ነው። ፈጣሪ ብርታቱን ሰጥቷችሁ ቤት የጀመራችሁ ቤት የምትሰው ያላችሁት ወንድሞቼ፣ እቃችሁን አሟጋታችሁ ወደ ኢትዮጵያ ግቡ። ምክንያቱም እኔ ኢትዮጵያ ስገባ ብዬ አስቤ ነበረ፣ ግን እቃ ስንጠይቅ እራሳችን ሰው ሳይሆን እራሳችን ሂደን ስንጠይቅ በጣም ከብዶ የነበረ ማለት ይቀለናል። እቃውን ስንጠይቅ በጣም ከብዶ የነበረ እንዳልኳቸው ቤቱን ስጀምር ቤት ስለሆነ ያኔ ያህል ብዙም ገንዘብን ስልከው ምን ስረው ደስ እያለ ነበረ። ለቃ ግን ይሄን ያህል ብር ራሱን የቤተሰቦች እራሱ ቢሰሙ ያብዳሉ። ግን ያብዳሉ ስላችሁ አሁን በቃ የዕቃ ይሄን ያህል ምናምን በስም አይገምቱም በቃ አይገምቱም እውነት። ያው ታውቃላችሁ፣ ቤተሰቦቻችን ጎጆ ሲወጡ ትዳር ሲይዙ በምን ያህል እቃ፣ በአንዲት ብረት ድስት በአንዲት ፍራሽ ምናምን ነው። እና ያው እኔ ደግሞ እውነት ለመናገር ስደት ላይ ይህን ያራ መሰርቼ ቤቴንም በምፈልገው ስታይል ነው ያሰራሁት። እቃዬም ስገዛ ያው ቢደብረኝም ይህን ያህል ብር ለእቃ ብዬ ከእንትን ከምልም ግን ያው ኢትዮጵያ ስትገቡ ደስ ይላችኋል። ቤት ሰርታችሁ ባዶ ቤት ስትገቡና ቤት እቃችሁ ሙልት ብሎ የሆነ ነገር መስራት ስትፈልጉ ብድግ ብላችሁ ስትሰሩ ወይኔ ይሄንን ባመጣ ይህን ብገዛ አትሉም። በተለይ ስቶቭ፣ ክችን ታብኔት እንዲሁም ደግሞ ፍሪጅ፣ ሶፋ፣ የምግብ ጠረጴዛ እነዚህ እነዚህ አስፈላጊዎች ናቸው። እንደው ቁምሳጥንና ሳጥንና አድርጋ ቢቀር ይሻላል። እኔ እንደዛ ነኝ። ምክንያቱም ፍራሽ ላይ ይተኛል ችግር የለውም። ቁም ሳጥንም ደግሞ እድሜ ስደት ስንሄድ ሻንጣን ሰበስብ የለ በዛ መቀመጥ ይችላል። ስለዚህ ያን ያህል አልጋና ቁምሳጥን አያሳስበኝም፣ ግን ቢሟላ ደስ ይላል እና እኔ አሁን ለአልጋ ለቁም ለቁምሳጥን ብዙም ብር አላወጣም እውነት ለመናገር ምክንያቱም አስፈላጊ አይደለም። ግን እነዚህ እነዚህ እቃዎች ግን ደስ ይላሉ። ሳሎንም ሰው ሲመጣ ደስ ይላል። እናንተ ይሄን ያራመት ኑሯችሁ ምናምን በቃ ቤታችሁ ሙሉ ሲሆን በጣም ደስ ይላል እና ብዙ ልጆች ዩቲዩብ ላይ አያለሁኝ ቤቴን ጀምሬ ገብቼ ቤት ያላለቀም ገና ከዛ እቃ ገና አላሟሉም። በጣም ብዙ የሚታትሩ ልጆች አሉ ዩቲዩብ ላይ ግን አቃለ ውስጣቸው ምነው እቃዬን አሟልቼ ብመጣ ብለው እንደሚያስቡ እገምታለሁ። ያንም በማለት ነው። ስለዚህ ውዶችዬ ቤት ጀምሬ ኢትዮጵያ ጨርሳለሁ፣ ቤት ጀምሬ ካለቀ እቃ ኢትዮጵያ ገዛለሁ ብሎ ነገር የለም። ቤት ካላችሁ ቤታችሁን ካሟላችሁ እቃችሁን ካሟላችሁ፣ ትንሽ ብር ይዛችሁ መቶ ሺህ ብር ይዛችሁ ቡና ጠጡ። ጉልት አላችሁ ችግር የለባችሁ። ለሆዳችሁ መሆን አያቅታችሁም። ማንኛውም ሰው እንደሚኖረው እንኖራለን፣ ትኖራላችሁ። ይሄንን ለማለት ነው ጉዶችዬ። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት መልካም ጊዜ መልካም ቀን ባይ